በጋዛ ተተንፍሶ የነበረው የሰላም አየር በግጭት ለመቀየር ዘጠኝ ቀናት ብቻ አስፈልጎታል። በራፋህ ወታደሮች የተገደሉብኝ ያለችው ቴልአቪቭ ከባድ ድብደባ ፈጽማለች። ሐማስ የለሁበትም፣ እስራኤል አለህበት እየተባባሉ እየተወቃቀሱ ነው። ትራምፕም በጋዛ ሰላም አምጥቻለሁ የሚለው መፈክራቸው አደጋ ገጥሞት ተቆጥተዋል። የአሜሪካው ፕሬዝዳንት እስራኤልን ለመጫን በሚል ልዩ ልኡካቸውን ከልጃቸው ባል ጋር ወደ እስራኤል ልከዋል። በሌላ በኩል ዜሌንስኪ በየትኛውም ጉዳይ በየትኛውም አይነት ቅርጽ እንደራደር እያሉ ነው። ሚሳኤሉንና ድሮኑን አታውርዱብን እንነጋገር ብለዋል ዜሌንስኪ። ትራምፕ ደግሞ ሩሲያ እኮ አብዛኛውን የዶንባስ ክፍል ጠቅልላለች ሲሉ ተደምጠዋል። እንዲሁም ታሪካዊው የፈረንሳይ ሙዚየም በፈረንሳይ በጠራራ ፀሐይ መዘረፉ መነጋገሪያ ሆኗል። የነገስታትን ቅርሶችና ልዩ ልዩ ጌጦች የያዘው ሙዚየሙ በአደባባይ መሰላል ዘርግተው መስኮት ሰብረው በገቡ ዘራፊዎች የነገስታት ዘውድን ጨምሮ ታሪካዊ ቅርሶች ተዘርፈውበታል። ዘረፋው ከሞናሊዛ ታሪካዊ የስዕል ዘረፋ በኋላ የተፈጸመ አስደንጋጭ ዘረፋም ተብሏል። የፈረንሳይ ተቃዋሚዎች ደግሞ ሀገራችን ተዋርዳለች እያሉ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ብዙዎች ተስፋ ያደረጉበት ብዙዎች መልካም የሰላም ጅማሮ ነው ያሉት የጋዛዊ ተኩስ አቁም ስምምነት ከዘጠኝ ቀናት በኋላ ተጥሷል። አርብ ከአስር ቀናት በፊት አርብ ዕለት ነበር የእስራኤል መንግስት ሐማስ የተቀበለውን የትራምፕ ሐሳብ ተቀብያለሁ ብሎ የተኩስ አቁም ስምምነቱ ተግባራዊ መደረግ የጀመረው። እንዲህ አይነቱ ጥንቅጥ ውስጥ ይገባል ተብሎ ብዙዎች ባይጠብቁም፣ ነገር ግን ከጥቂት ቀናት በኋላ የተኩስ አቁም ስምምነቱ መሬት ላይ ረግጦ ይዞ መቆየት አልቻለም። እሁድ ዕለት የእስራኤል ጦር አንድ ጥቃት ደረሰብኝ አለ። ጸረ ታንክ ሚሳይሎች ወደ ወታደሮች የተተኮሱብኝ በራፋህ የሚገኙ ሁለት ወታደሮቼ ሞቱብኝ፣ አለ የእስራኤል ጦር። ይህንን ተከትሎም በጋዛ ከስድስት ኪሎ ሜትር በላይ ርዝመት ያለውን የሐማስ መሠረተ ልማት ለማውደም ተነስች ያለው የጦር መሣሪያዎቻቸውን፣ ማከማቻዎቻቸውንና ሌሎች ትጥቆቻቸውንም አውድም ያለው ሲል መግለጫ ሰጠ። ሐማስ ደግሞ እኔ የለሁበትም፣ በእስራኤል ላይ የተፈጸመውን ጥቃት ከእኔ ቁጥጥር ውጭ የሆኑ ኃይሎች ፈጽመውታል የሚል ንግግር አመጣ። ትራምፕም ሐማስን ወቀሱ። ነገር ግን እስራኤል የፈጸመችው ድብደባ ከአርባ አራት በላይ ሰዎችን በመግደሉ ትራምፕ እስራኤልንም ለመጫን የልጃቸውን ባልና ልዩ ልኡካቸውንም ጭምር ወደ እስራኤል ለመላክ ተገደዱ። ስቲቭ ዊትኮፍ ልዩ ልዑካቸውና የልጃቸው ባል ጃሬድ ኩሽነር ናቸው። እንግዲህ ወደ እስራኤል አምርተው ነገሩን ለማለዘብ እየሞከሩ የሚገኙት። ሐማስ ምናልባት ጥቃቱን ፈጽሞ በሌሎች ኃይሎች አሳቧል ወይስ ደግሞ ከሐማስ ቁጥጥር ውጭ ያሉ ኃይሎች በጋዛ ይገኛሉ የሚለው ጉዳይ ግን ጥርት ያለ መልስ አላገኘም። መላምቶቹ ግን ቀጥለዋል። አንዳንዱ የመጀመሪያውን መላምት ማለትም ሐማስ በእጃ በጃዞር ጥቃቱን ፈጽሟል የሚለውን ሲቀበሉ ሌሎች ደግሞ ሐማስን ለማስመታት በእስራኤል የሰለጠኑ ኃይሎች ይህንን አስደርገው ሊሆን ይችላል የሚለውን መላምት መርጠዋል። የዛሬ ሳምንት ግብፅ ሻርማልሼክ ተገኝተው ከአብዱልፈታ አልሲሲ ጋር ጉባኤ መርተው የዓለምን ተጽዕኖ ፈጣሪ መሪዎች ይዘው ያንን ረጅሙን ፊርማቸውን በአንድ ሰነድ ላይ አሳርፈው ዶናልድ ትራምፕ የጋዛ ሰላም መጥቷል፣ በጋዛ ጦርነት አብቅቷል ብለው ነበር። ይህንን ተከትሎም በመላው ዓለም ያሉ መሪዎች የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ጨምሮ እንኳን ደስ አለዎት እንኳን አሳካለዎት ብለው የመልካም ምኞት መግለጫቸውንም ጭምር ገልጸውላቸው ነበር። ከአንድ ሳምንት በፊት ሀያ የሚሆኑ በሕይወት ያሉ ታጋቾችን ለእስራኤል ያስረከበው ሀማስ የታጋቾችን አስክሬን ሙሉ ለሙሉ አላስረከብክም በሚል ከእስራኤል ወቀሳ መጥቶበታል። ይህ የተካረረው ውጥረት ባለበት ሰዓት ነው የእስራኤል ወታደሮች ላይ ጥቃት የተፈጸመው። አሁን እስራኤል ይህንን ሰበብ አድርጋ በጋዛ ላይ ተጨማሪ ድብደባ ልትፈጽም ትችላለች የሚለው ስጋት እያየለ መጥቷል። በእርግጥ የእንዲህ አይነት ጥቃቶች መቀጠል ደግሞ ከምንም በላይ በጋዛ የሚኖረውን ሕዝብ በከፍተኛ ደረጃ ማስጨነቃቸው አልቀርም። የእስራኤል ጦር በበኩሉ የተኩስ አቆም ስምምነቱ ተጥሷል፣ እናም ይህንን ስርዓትና መልክ ለማስያዝ ጥቃት ፈጽሜ ያለሁ ብሎ አረጋግጧል። የጦር መሳሪያ ያከማችሁበትን ጦር መሳሪያዎቻቸውን የሚተኩሱበትን እና የሽብር ማዕከሎቻቸውንና መሠረተ ልማቶቻቸውን አውድሜ ያለሁ ብሏል። የእስራኤል ጦር 120 የሚሆኑ የጦር መሳሪያዎችንና የተለያዩ የተራቀቁ ጥቃት መፈጸም የሚያስችሉ መሳሪያዎችንም ጭምር አውድሜያለሁ ብሏል። የሀገሪቱ ጦር ጥቃቱ ከ6 ኪሎ ሜትር በላይ ርዝመት ያለውን የሐማስ መተላለፊያንም እንደሚያካትት ይፋ አድርጓል። የተኩስ አቁም ስምምነቱ ከዚህ በኋላስ ምን ያህል ዘልቆ ይቆያል የሚለው ጉዳይ ግን አሁንም ጥያቄዎች እየቀረቡበት ነው። ወደ ዩክሬንና ሩሲያ ፍልሚያ ስናልፍ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በየትኛውም አይነት ቅርጽ፣ በየትኛውም አይነት ሁኔታ እንደራደር ብለዋል። ነገር ግን ይህ ድርድር እንዲደረግ ተኩሱ ይቁም ብለዋል። ሚሳኤል እየወረደብን፣ ድሮን እየዘነበብን ንግግር ልናደርግ አንችልም። አዎ ተኩሱ እንዲቆም እንፈልጋለን። ዶናልድ ትራምፕ ካቀረቡት የተኩስ አቁም ስምምነት ጋር እንስማማለን። የሰላም ንግግር ያስፈልገናል። ነገር ግን ይህ እንዲሆን መጀመሪያ ተኩሱ መቆም አለበት ብለዋል። ከኤንቢሲው ሚት ዘ ፕሬስ ዝግጅት ጋር ባደረጉት ቆይታ ዩክሬን ተጨማሪ መሬቶችን ለሩሲያ መስጠት አትፈልግም ያሉት ፕሬዚዳንቱ የሰላም ንግግሩ በየትኛውም አይነት ቅርጽ ቢካሄድ ግድ የለኝም ብለዋል። ለምሳሌ የሁለትዮሽ ንግግር ሊሆን ይችላል የሦስትዮሽ ሆኖም ሊቀርብ ይችላል። እኛ ለመነጋገር ዝግጁ ነን፣ ነገር ግን በሚሳኤል ስር ሆነን አይደለም፣ በድሮንም ስር ሆነን አይደለም እናም ዝግጁ ነኝ እኔ በበኩሌ መደራደር ፈልጋለሁ፣ ነገር ግን ተኩሱ ይቆምልኝ ብለዋል። ቶማሃውክ ክሩዝ ሚሳኤሎችን ከዋሽንግተን ለመረከብ አሰፍስፈው የነበሩት ዜሌንስኪ ይህ እቅዳቸው ባለመሳካቱ ምክንያት ይህንን አማራጭ ተቀብለዋል የሚሉም አሉ። ሩሲያ የጦር መሳሪያዎችን በምታመርትበት ፍጥነትና መጠን የኔቶ አጋሮቻቸው የጦር መሳሪያዎችን ስለማያቀርቡላቸው ተኩሱ ቆሞ መጠነኛ ፎይታ ወስደው ተጨማሪ የንግግር ጊዜም አግኝተው ጦራቸውን እንደ አዲስ ማደራጀት ፈልገዋል እና ዜሌንስኪ ይህንን መንገድ መርጠዋል የሚሉም አልጠፉም። ሩሲያ ደግሞ የተለየ አቋም አላት። የተኩስ አቆም ስምምነት ማለት ዩክሬን ትንፋሽ እንድታገኝ የሚያደርጋት ነው። እናም መጀመሪያ በአንዳንድ ጉዳዮች መስማማት አለብን። ለምሳሌ ከኩርስክ አካባቢ ሙሉ ለሙሉ ለቃ መውጣት አለባት። ዶንባስንም ወደ ኋላ መተው አለባት። ከያዘቻቸው ጥቂት የዶንባስ አካባቢዎችም ወደ ኋላ መውጣት አለባት። እነዚህ ግዛቶች የሩሲያ ናቸው ብላ ማመን መፈረም፣ አለባት። የጦር መሳሪያዎችንም ከኔቶ መቀበል ማቆም አለባት፣ የሚሉ ቅድመ ሁኔታዎችን ሞስኮ እያስቀመጠች ትገኛለች። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ የተኩስ አቁም ስምምነት አሁኑኑ መፈረም አለበት እያሉ ይገኛሉ። ታዲያ ለዚህ ያቀረቡት አንድ መከራከሪያ ዶንባስን እኮ አብዛኛውን አካባቢ ሩሲያ ተቆጣጥረዋለች የሚል ነው። ስለዚህ ሩሲያ የምትፈልገውን ነገር እያገኘች ስለሆነ ወይም በአመዛኙ የማግኘት እድል ስላላት ተኩስ ብታቆም ሩሲያ አትጎዳም ይመስላል መልእክታቸው። ኤርፎርሷን፣ አውሮፕላናቸው ላይ ሆነው ከጋዜጠኞች ለቀረበላቸው ጥያቄ ነው ትራምፕ ይህንን ያሉት። መጀመሪያ ሞት መብቃት አለበት፣ ሰዎች እየሞቱ ነው። ስለዚህ ፍልሚያው መቆም አለበት። የጦር ሜዳ ላይ ያሉት ወታደሮች ወደ ቤታቸው መሄድ አለባቸው። ተኩሱ አሁን ባለበት ሁኔታ ይቁም። 78 በመቶ የሚሆነውን የዶንባስ አካባቢ እኮ ሩሲያ ተቆጣጥራለች፣ ስለቀረው ነገር ደግሞ በቀጣይ ማውራት ይችላሉ አሉ ዶናልድ ትራምፕ። ዶንባስ እየተባለ የሚጠራውና ዶኔስክ እና ሉጋንስክ እየተባሉ የሚጠሩ ሰፋፊ ግዛቶች ያሉበት አካባቢ 2014 እንደ አውሮፓውያን አቆጣጠር ላይ ከዩክሬን ተገንጥ ያለው ማለቱ ይታወሳል። ዶኔስክና ሉጋንስክ የተባሉ ሪፐብሊኮችም መቋቋማቸው ይታወቃል። ኋላ ላይ ሩሲያን ለመቀላቀል በህዝበ ውሳኔ መወሰናቸውም የሚታወስ ነው። ሩሲያ በዩክሬንም ባለም አቀፉ ማህበረሰብም ዶንባስ አካባቢ ሙሉ ለሙሉ የሩሲያ ግዛት ነው በሚል እንዲታወቅላት ትፈልጋለች። የሩሲያ የጦር ኃይሎች ዋና አዛዥ የሆኑት ቫለሪ ጌራሲሞቭ በነሐሴ ወር አካባቢ እንደተናገሩት ከዶኔስክ 20 በመቶ ብቻ ነው ዩክሬን መያዝ የቻለችው። ከሉጋንስክ ደግሞ አንድ በመቶ አካባቢ ብቻ ተቆጣጥራለች። እናም አብዛኛውን ክፍል ሩሲያ የያዘች ቢሆንም ቀሪዎቹ የግዛቱ ክፍሎች ላይም ዩክሬን እጇን እንድታነሳ ሞስኮ እየጠየቀች ትገኛለች። በዜሌንስኪ በኩል ደግሞ ምንም እንኳን ለመደራደር ፍላጎት አለኝ ቢሉም ተጨማሪ ግዛቶችን ግን ለሩሲያ መስጠት አንፈልግም እያሉ ይገኛሉ። በሌላ በኩል በፈረንሳይ ፓሪስ የተፈጸመው አነጋጋሪ ዘረፋ የብዙዎችን ትኩረት ስቧል። ፈረንሳይ ፓሪስ የሚገኘው ሉቭሬ እየተባለ የሚጠራው ልዩ ሙዚየም ላይ ነው አስደንጋጩ ዘረፋ የተከናወነው የፈረንሳይ ነገስታት የተለያዩ ቅርሶችን የያዘው ዘውዶችን የአንገት ጌጦችን የጆሮ ጌጦችን ቲያራዎችን የተሸከመው በዓለም ላይ በጣም ከሚጎበኙ ሙዚየሞች መካከል አንደኛው የሆነው ሉቭሬ ሙዚየም በጠራራ ፀሐይ ተዘርፏል ረፋዱን ሶስት ሰዓት ተኩል ላይ ነው የአፖሎ ጋለሪ እየተባለ በሚጠራው የሙዚየሙ ክፍል ዘራፊዎች ተሽከርካሪ ላይ የቆመ መሰላል በመጠቀም መስታወቱን በመሰባበር ወደ ውስጥ በመዝለቅ ወሳኝ የሚባሉ ቅርሶችን የዘረፉት። አስገራሚው ነገር ታዲያ ገና ሙዚየሙ ለጎብኚዎች ክፍት በተደረገ በ30 ደቂቃ ውስጥ ነው እነዚህ ዘራፊዎች ቀልጠፍ ብለው ይህንን ዘረፋ ይፈጸሙት። መስታወት ሰባሪዎቹ ዘራፊዎች በፍጥነት ዝርፊያቸውን ፈጽመው ሹልክ ብለው መውጣታቸውም ሌላው መነጋገሪያ ሆኗል። ከተዘረፉትና የፈረንሳይ የባህል ሚኒስቴር ካረጋገጣቸው ንብረቶች መካከል የንግሥት ንብረት ኢውጂን አንደኛው ነው። የናፖሊዮን ሶስተኛ ባለቤት የሆኑት ንግሥት ኢውጂን ያደርጉት የነበረው ቲያራ በዘራፊዎቹ ተወስዷል ተብሏል። በኤመራልድ የተንቆጠቆጠው የንግሥት ሜሪ ልዊ ያንገት ሀብልም ከተወሰዱት ንብረቶች መካከል ተጠቅሷል። በኤመራልድ ከተንቆጠቆጠው ያንገት ሀብል በተጨማሪ ሌላ በኤምራልድ የተሰራ ልዩ የጆሮ ጌጥ ተወስዷል ተብሏል። የንግሥት ሜሪ አሜሊና የንግሥት የንግሥት ሆርቴንስ ቲያራዎችም የዘረፋው ሰለባ ሆነዋል። እንዲህ አይነት ዝርፊያ እንደ አውሮፓውያን አቆጣጠር ከ1911 በኋላ ሲያጋጥም የመጀመሪያው ነው እየተባለለት ይገኛል። ቢቢሲ እንደዘገበው ያኔ የሞናሊዛ ስዕል ከተዘረፈ በኋላ በእንዲህ አይነት በከፍተኛ መጠን በሚጠበቁና በልዩ ፍቅርና ክብር በሚጎበኙ ሙዚየሞች ላይ እንዲህ አይነት ከባድ ዘረፋ ተፈጽሞ አያውቅም። የሊዮናርዶ ዳ ቬንቺ ጥበብ ውጤት የሆነው የሞናሊዛ ስዕል በአንድ የሙዚየሙ ሰራተኛ እንደ ቀልድ መሰረቁ ይታወሳል። ከዚያ በኋላ በሙዚየሞች አካባቢ ጠበቅ ያለ ቁጥጥር ይደረጋል። ነገር ግን አሁን በፈረንሳይ ፓሪስ የተፈጸመው ዝርፊያ በዚህ ዘመን እንዴት ሊፈጸም ይችላል በሚል መነጋገሪያ ሆኗል። የፈረንሳይ የፖለቲካ ፓርቲዎችም ሀገራችን ተዋርዳለች እያሉ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።